ፍርድ ቤት ውስጥ ለተወሰነ ጊዜ ለመስራት ሞክረው ነበረ፣ ግን ግማሽ ቀን ብቻ ሰርተው ወደ አቃቤ ህግነት ሂደዋል። ለምንድን ነው ይሄንን ያደረጉት? የምንረዳው እኮ ሁል ጊዜ ከእነሱ ጋር አይኖርም። በራሳቸው ሁሉም ነገር እንዲሰሩልን ነው። እንዴት አየኸው? እሱ ላይ የሰብአዊ መብት ምርመራስ ከፖሊስ ምርመራ ምንድ ነው የሚለየው? የኢኖቬሽን እና ቴክኖሎጂ ነው ፕሮፖዝ ያደረገው። በትክክል እንደዚህ አይነት መልእክት ነው የሚያስተላልፈው ወይስ እንደዚህ አይነት አለው ሀገሪቱ የወንጀል ህግ ይሄ ድርጊት ያስጠይቃል ወይስ አያስጠይቅም ከሚለው ጀምሮ ካስጠየቀስ በየትኛው ነው የሚያስጠይቀው። ምንጩ ያልታወቀ ንብረት ከሆነና ያፈራውን ሰው ሌላ ሰው ቢገዛ በራሱ ገንዘብ እሱም ሊወረስ የሚችልበት እድል አለ። ሌጋል ፕላስ በሌላ ርዕሰ ጉዳይ ደግሞ ተመልሷል።